ኩአዮ ፍቁራን ውሉደ የቤተ ክርስቲያን አንድ አምላክ በተባሉ በአብ ወልድ በመንፈስ ቅዱስ ስም አምኜ ይህም ንግራችሁን የቤተ ክርስቲያን ልጆች ወንድሞች ሴቶች ስሙ እግዚአብሔር ያክብራችሁ። መላእክትም ጻርቃን ምስጋኗን ተናግሮ መፈጸም የማይቻላቸው ይህም ቤታችንን ታምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመኗ ከሁላችን ጋር ለዘላለው ይኖር። ከታምር አስቀድሞ ይነበብዝሙም ዝነልቦናቸውን ከፍቶ አንቅቶ የስሙ በዕብራይስጥ ማሪሃም የምትባል እመቤታችንን ክብሮ አልልናል። ምስጋኗንም በልቦናቸው አሳድሮ አኑሮት ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከእነሱ ልትወለድ ተፈጠሩ። አዳምም እመቤታችን ማርያም ከእሱ አብራክ እንድትከፈል ከሔዋን አፀን እንድትወለድ አውቆ ሔዋንን ሕይወቴን ሽላት ነበር። የእመቤታችን ክብሯ ምስጋና ሁሉ ተጽፎ ቢሆን ምን ብራና በቻሎ ነበር? ሊሰማውስ የሚቻሉ ምን ጆሮ ነው? ሊወስነውስ የሚቻሉ ምን ልቦና ነው አስቦ ሊደርሰው ስለሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለን ያህል ከምስጋናዋ ጥቂት እንነግራቸዋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃም እና እስከ ሙሴም ድረስ ትነገር ነበር። ከሙሴም ጀምሮ እስከ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሱ ከዳዊት ወገን ነው፣ በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷም ስም ኢያቄም፣ የናቷም ስም ሐና ነው። ስጋዊ ነገርን ከማሰብ መቆጠብ ከአዳም ልጆች ለማን ተሰጠው? ኃጢአቱን ከማሰብ መጠበቅ ለመላእክት ስ እንኳን አልተቻላቸውም። በቀደሙ ዘመን ያልተሰጣቸውን ሽቶ በድለው ከሰማይ ወደ ምድር ወርደዋልና። እንደመቤታችን እንደ ማርያም ያማረፊያ የሆነ ማን ነው? እንደመቤታችን እንደ ማርያም የወልድ ስ ማደሪያ የሆነ ማን ነው? እንደመቤታችን ማርያም የመንፈስ ቅዱስ ንጹሕ አዳራሽ የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋለን? ከአራቱ ባሕርያት ከተፈጠረ የሰው ወገን ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ትልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን የማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው ወይም የአምላክ መልክ ይመስላል። የእመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ የሆነችው፣ እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ላጣን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳት ትጠራጠሩ በፍጹም ልቦናችሁ መኖባት እሷ መድኃኒታችሁ ናትና፣ በስሏም ፊት ስገዱ። ለስሏም ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክትም ይሁን ይደረግ ይበሉ። ለመቤታችን ስግደት እንዲገባ ሦስት ጊዜ ሰግድልሻለሁ። እሰግድለኪ እሰግድለኪ፣ እሰግድለኪ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫቁላ እንዲወጣ ካንቺ ወጣ። እመቤቴ ማርያም ወይ ደስ ሲበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግነሽ እኔም አመሰግንሻለሁ። የጠፋ በጋዳምን የፈለገው በአገኙም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በደኔ ጣላት ይህ ዋን ጽኑ የሚጎዳ ማሰራ ባንቺ የተቆረጠላት እመቤት የማርያም ሆይ ደስ ይበልሽ። እግዚአብሔር በብሩ ደመና ተጭኖ መጥቶ በማህፀንሽ ያደረ እመቤት የማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት፣ በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤት የማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ባንቺ ባሪ ካንቺ ይወለድ ዘንድ የወደደሽን እመቤት የማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ መቤቴ ማርያም ወይ ደስ ይበልሽ። ከወለድሹ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሹ መቤቴ ማርያም ወይ ደስ ይበልሽ። ማየ ተመድ እንግልና ይሳይል ለወጥ ንጉሥ ክርስቶስን ይውልድሽ እመቤት የማርያም ወይ ሰላምታ ይገባሻል። ማይ ተመድንግልና ይሳይል ለወጥ ንጉሥ ክርስቶስን ይውልድሽ እመቤት የማርያም ወይ ሰላምታ ይገባሻል። ልዩ መድኃኒታችንን በሞለድሽ እናትን አገልጋይ ተብለሻልና እግዚአብሔር ባህሪሽን ባህሪ አድርጎ ባለ ማለነትን አግኝተሻልና እመቤት የማርያም ወይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደድ ልጅሽ ኃጢአታችንን ያስተስርኝ ዘን ለምኝልን። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ የሃሉ ምስለ ኩሎም ህዝበ ክርስቲያን ወምስለ ሀገሪትነ ኢትዮጵያ ለዓለመ ዓለም አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምሪህ ነው። ልብስ ሳይለብስ እህል ሳይቀምስ ውሃ ሳይጠጣ በግብጽ በረሃ 300 ዓመት የተቀመጠና በኢትዮጵያም ካሉ ገዳማት በዙቋላ 262 ዓመት የኖረ ከንሂስ ሀገር የወጣ የክብር ኮከብ የሆነ አንድ ገድለኛ መኖክሴ የነበረ የዚህም መነኮስ ስም ገብረ መንፈስ ቅዱስ ይባላል። አባትና እናቱ ከደጋግ ሰዎች ወገን የተገኙ ናቸው። የአባቱ ስም ስምዖን፣ የእናቱም ስም አቅሌሲያ ይባላል። እናቱ አቅሌሲያ ልጅ ባለመውለዷና መካም በመሆኗ ሠላሳ ዓመት ስታለቅ ስኖረች ከዕለታትም በአንደኛው ቀን አቅሌሲያ። ወደ እመቤታችን ቤተ ክርስቲያን ሄደችና ከዚያም ወደ ውስጥ ገብታ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች የክብር ትእመቤታችን ስል ካለበት ፊት ለፊት ቆማ እመቤቴ ሆይ እግዚአብሔርን ደስ የሚያሰኝ ልጅሽ የኢየሱስ ክርስቶስንም ፈቃድ የሚፈጽም ንጽህናን ገንዘብ ያደረገ የተባረከ ልጅ ስጪን በማለት ጸለየች። ያን ጊዜም ከእመቤታችን ስል ቃል ወጥቶ ስልጣኑ ከሰማይ በላይ የሆነ ክብሩ ከሚካኤልና ከገብርኤል ክብር ጋር የሚተካ

ምክነቱ እንደ መልከ ጼዴቅ ንጽህናው እንደ ነቢዩ ኤልያስና እንደ መጥምጥቁ ዮሐንስ የሆነ ስሙ ገብረ መንፈስ ቅዱስ የተባለ ልጅ ነሆሽ አለቻት። ከዚያም በኋላ አቅሌስያ በመጋቢት 29 ቀን ጸነሰችና በታኅሳስ 29 ቀን ደምግባቱ የአማረ ያማረ ልጅ ወለደች። ቀጥሎም እሱን ከመውለዴ በፊት እሱም በሰጠችኝ ጊዜ መቤቴ እንደሰየመችው ስሙን ገብረ መንፈስ ቅዱስ ይሁን አለች። በዚያ ቀን ሕፃኑ ከእናቱ ጭን ላይ ወርዶ ለአብ ለወልድ ለመንፈስ ቅዱስ ሦስት ጊዜ ከተሰገደ ዳግመኛም ከጨለመ ወደ ብርሃን ላወጣኝ ፈጣሪ ምስጋና ይሁን አለ። ከዚያን ጊዜ ጀምሮ እናቱ አልታቀፈችውም፣ ጡቷንም አላጠባችውም። ከሦስት ዓመትም በኋላ የእግዚአብሔር መልአክ ቅዱስ ገብርኤል ሕፃኑ ወዳለበት ወርዶ ሕፃኑን በክንፉ አቅፎ ወደ እመቤታችን ወደ ወሰደውና ታቅፋ ሳመችው፣ ባረከችው፣ ከሉል እግዚአብሔር ዙፋንም ፊት አቀረበችው። መድህን ጌታም ሕፃን ገብረ መንፈስ ቅዱስ በመንግስቴ ከኔ ጋር ትነግሳለህና ደስ ይበልህ። ለናቴ ማስራት አድርጌ የሰጠሃት ኢትዮጵያ ከምትባል አገር ገብተ ብዙ ታምራት ታደርጋለ። በሚደርስብህ ሁሉ ጽና፣ ታገስ። ብዙ ሰዎች በአንተ ምክንያት ይድናሉ። ሰላሜም ካንተ ጋር ይሆናል አለው ከዚህ በኋላ መቤታችን መልአኩ ቅዱስ ገብርኤልን ይህንን ሕፃን ወደ መሬት መልሰ አውርደውና ዘመደ ብርሃን ለተባላ በምኔት ስጠው አለችው። በዚያን ጊዜ የእግዚአብሔር መልአክ ሕፃኑን ከሰማይ አውርዶ ለዘመደ ብርሃን ሰጠውና እመቤታችንም እንዳዘዘች ሁሉንም ነገረው። ሕፃኑን በአባ ዘመደ ብርሃን ዘንድ አደገ። በመንፈስ ቅዱስም ኃይል ጠነከረ። በሥራው ሁሉ ዕውቀት የተመላበት ፍጹም ሆነ። የእግዚአብሔር ጸጋ አድሮበታልና። ከጥቂት ዘመንም በኋላ እመቤታችን ከሊቀ መላእክት ቅዱስ ገብርኤል ጋር ወደ አቡነ ገብረ መንፈስ ቅዱስ መጣችና እጇን ዘርግታ ባረከችው። እንደ እንጦን ስም አስኬማ ሰጥታው ከእንግዲህ ወዲ ከሰው ተለይተው ወደ በርሃ ገብተ ኑሮ ካነበሳና ከነምሮች ጋር አይሁን አለችው። በዚያኑ ጊዜ እመቤታችን እንዳዘዘችው ወደ በረሃ ገብቶ ከአንበሶችና ከነብሮች ጋር ተቀላቀለ። የነዚህም ቁጥራቸው 60 አንበሶች፣ 60 ንብሮች ነበሩ። እሱ ጓደኛቸው ሆነ። እንደነሱ ከራሱ እስከ ጽሕሙ እግር ጥፍር ድረስ ጸጉር በቀለለት። የጸጉሩም ቁመት ክንድ ከስንዝር ይሆናል። አንበሶችና ንብሮችን በሚያስፈልገው ሁሉ እንደ መልካም አገልጋይ ይገዙለታል ሊታዘዙለትም ነበረ። ዳግመኛም እንደ ወንድምና ባልንጀራ ሆኖት እሱም እንደ በግና ፍየል መንጋ ከነሱ ጋር ተስማምቶ ኖረ። እነርሱም የረገጠውን መሬት እየላሱ በዛው ይጠግባሉ፣ ይኸውም ምግብ ሆኗቸዋልና። ቅዱሱ አባታችን ግን በበጋ ሐሩሩ በክረምት ቁሩ የተሰቃየ ታምራትን በማድረግ ድዊ በመፈወስ በግብፅ በረሃ ሦስት መቶ ዓመት ኖረ። በአንዲት ቀንስ፣ እንኳን በልዩ ልዩ ደዌ የተያዙትንም የፈወሳቸው አንድ ሺህ ይደርሱ ነበረ። የታምራቱም ዜና በግብፅ አውራጃ ሁሉ ተሰማ። ብፁዕ አባታችን ግን ሰዎች ሁሉ ሥራውን ስላወቁ እያዘነ ሰው እንዳያወቀኝ ከዚህ ቦታ ተነስቼ ወደ ሌላ ቦታ መሄድ አለብኝ፣ በዚህ ዓለም ከንቱ ውዳሴ እንዳያመጣብኝ በማለት አሰበ። ከዚያን ሰዓት ጀምሮ እስከ ሰባት ቀን ድረስም መቤቴ ሆይ የልጅሽ ቃል እንዳይታበል አውቃለሁ አሁንም ከዚህ ቦታ አንስተሽ ልጅሽ ኢየሱስ ክርስቶስ ተስፋ ወደ ሰጠኝ ወደ ሀገር ኢትዮጵያ ውሰደኝ፣ እያለ መጸለይ ጀመረ። ዳግመኛም የዛች ሀገር ጎዳናውን አሳየኝ እያለ በየጊዜው ከሚጸልዩት ከታላላቅ ጸሎቶች በስተቀር ይህም የእመቤታችን ምስጋኗን ከስግደት ጋር በቀን አሥራ ሁለት በሌሊትም አሥራ ሁለት ጊዜ ጸልይ ነበረ። እግዚአብሔርም በቃል ኪዳን የሰጠሽ የሀገርሽ የኢትዮጵያን ዜና ጽድቋንም መስማት ከወርቅና ከከበረ እንቁ ይመረጣል፣ ከማርና ከሱካር ሚጠማልና ለ ከሰባት ቀን በኋላ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ተገለጸችለትና፣ ወዳጄ ገብረ መንፈስ ቅዱስ ከዚህ ተነስተ፣ ወደ ኢትዮጵያ ሄድ። በዚያም ብዙ ታምራት የምታደርገውንና ከዴን የምታወጣቸው ብዙ ነፍሳት አሉ አለችው። አባታችንም እመቤቴ ሆይ ወደዚያች አገር ለመሄድ ማን ይመራኛል? መንገዷንስ ማን ያሳየኛል? ሩቅ አገር ናት ሲሉ ሰምቻለሁና አላት። እመቤታችንም እኔ በተወደደው ልጄ ሥልጣን አደርሰሃለሁ፣ መንገዱንም የመላእክት አለቃ ቅዱስ ገብርኤል ይመራሃል አለችው። ከዚያም በኋላ አባታችን አቡነ ገብረ መንፈስ ቅዱስ ከግብጽ ሀገር ወጥቶ 60 አንበሶች በፊት 60 ነብሮችን በኋላው ተከትለውት ወደ ኢትዮጵያ ለመሄድ ተነሳ። በዚያም ቅዱስ ገብርኤል እየመራው ከአንበሶችና ከንብሮች ጋር ምድረ ክብድና ከከበረው የዝቋላ ተራራ ደረሰው። አባታችንም የኢትዮጵያ ምድር መድረሱንም ባረጋገጠ ጊዜ እጅግ ተደስቶ አቤቱ ጌታዬ ካናውያን ሀገር አውጥተ አዋቂዎች ፈላሶች ነን ከሚሉ የሰወርካት ለናት ለድንግል ማርያም አስራት አድርጌ የሰጣት ሀገር ያደረስከኛ አመሰግንሃለሁ ብሎ ፈጣሪንም አመሰግነው ዳግመኛም ወደዝች ሀገር ገብቼ በውስጣ አኖር ዘንድ የፈቀድሽልኝ መቤት ያመሰግንሻለሁ አለ። ከዚያም ትሩፋተ ገድሉን ጀመረ። ልመኗ ክብሯ ለዘላለም በእውነት ይደርብን። ወላዲተ አምላክም መብርሃን ድንግል ማርያም ታምሯን እንዳሰማችን ቃለ ፍሳ ታሰማን። በዛሬ ዕለት ነው አሉት ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ስ የተለመነችን መብራ ለኛም ትለመነን መብራም በጸሎቷ ታስበን በቃል ኪዳኗ ተጠብቀን በብርሃነ መስቀሏ ትባርከን ደዌያችንን፣ በሽታችንን፣ ጭንቀታችንን ታርቅልን። ኃይላ ጋንም ትንቀጥቅጣ ከእግራችን በታይ ትጣልልን። ጥምቀታችንን ለድነት ዝክራችንን ለበረከት ታድርግልን። የጻድቆ አባታችን አቡነ ገብረ መንፈስ ቅዱስ ጸሎት በረከት ከሁላችን ጋር ይሆን አባታችን

ጊዜ አሜሪካን ችገርና ተወደደ ጌታችን መድኃኒታችን የኢየሱስ ክርስቶስን ይቅርታና ምሕረት ለምለ ራች ያስተሰ ወላዲተ አምላክ መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር ማምላክ ድንግል ማርያም ለአባቶቻችን ለእናቶቻችን እንደተለመለች ለኛ ያሰብሩን እንድትፈጽምልን ሕይወታችን የተቋቀሩን እንድትፈታልን የጉድሉን እንድትሞናልን መብርሃን በጥምቀቱ በድነቱ በዝክሩ በበረከቱ እንዳትለየን፣ ጎንበስ ብለን ሰላም ለኪ እያን እንማጸናት ሰላም ለኪ ንዘንሰግ እንብልክ ኪማርያ መመናት በአምላኬ